የቱ ጋር ሊማሬ፣ የት ገብቼ እንደሱ አይነት ነው የተደረደረ። በእራሳችን ሌብ ለማሳደግ እዚህ ጋር ግን የተቀመጠው የሌላ ሀገር ይሆን? ቆይ ሌላ ሌላም አለ። ቆይ የትኛው ነው ትክክል? ታዲያ አሁን እዚህ ጋር ይኸው፣ ሁሉም ቦታ ይኸው፣ እዚህ ጋርም አንድ ነው። ስንት ይላል? አሁን እሱ ሰላሳ ሦስቱ ሰባት ሺህ ሌቤል 33 ለመድረስ 7350 ዶላር ነው የሚለው። ፋ ላይ ሰተሻናንድ ብለሽ ነው የምታስቢው? እጥፍ ብዬ ማሰብ ብቻ ሳይሆን እኔ አሁን አንቺ ያየሽውን እንትን ማለት ነው ሰዎች ልካውልኝ በስርዓት አይቸዋለሁኝ። 33ቱ ሌቤል አሁን ሀምሳ ሌቤል ለመግባት ራሱ ወደ አንድ ሚሊዮን ዶላር ነው ሀምሳ ለመግባት

መጥፎ ነገር ትናገራለች፣ ሰዎችን ታስቀይማለች፣ ሃይማኖት ሰድባለች፣ ብሄር ሰድባለች የሆነ ነገር ብለው ከሆነ ሪፖርት ያደረጉብሽ እንደዛ አይነት ሰው እንዳልሆንሽ ማስረጃ ለቲክቶክ ላይቭሽን የላስት ላይቭሽን የተቆረጠም የሆነ ዳውንሎድ አድርገሽ ትልኪለታለሽ ያንን ሪቪው ያደርግና ካላመነበት ካመነበት ይለቅልሻል አካውንትሽን፣ ካላመነበት አይለቅልሽም። ሶሪ ተ አላመንበትም ብሎ ይመ አርባ ምናምን ሹ ብቻ ማለት ነው አርባ ምናምን ሹ ፎሎሬ አዎ አርባ ምናምን ሾ ፎሎወሪ እሱኛው ብቻ በእንትን ጉዳይ ተዘግቶብኛል። ሌላኛው ዝም ብሎ ኢሜይሌን አላቀው ነበር። ፖርዴን አላቀው ቁስል፣ ደም፣ አደጋ፣ የህይወት አደጋ ላይ ይምጥን መዝለል ካላይ ላይ ወተሽ መዝለል የሆነ ነገር ብቻ የሰውን የሚጎዳ ነገር መሪ ለምን እየነዳሽ አቋም ነው የሚቆፍ አሁን መሪ ካሳየሽ እንዳልሽ፣ ቁስል የሆነ ደም ነገር ካሳየሽ የሆነ ነገር ኢቭን ማለት ነው የሆነ ብራንድ ነገር የሆነ ሽቶ ምናምን ነገር ራሱ ካሳይሽ ዋርኒንግ ይሰጥሻል። ጋዝ ደብነ እሱን አውቀዋለሁ። በሱ ጉዳይ አይደለም ሁሉም የተዘጋው፣ አንደኛው ብቻ መመለስ ይችል ነበር። ስልኬ ድሌት ምናምን ስለሆነ ቁጥሬ እንትን ሳውዲ ታውቂያለሽ ይቆረጣል። በእንትንሽ በጋማሽ ካልሆነ ቁጥር የምታወጪው እንትን ይላል። ለትንሽ ጊዜ አገልግሎሽ ለስንት ወሬ አገለብንም እሱ እንደድልሽ ነው። ብዙ አመት የሚቆያለው ኢቃማ እስከሆነ የገዛሁት ሲቆረጥብኝ ደጋማሽ ቢጠፋ ራሱ ማውጣት ትቻለች ደግመሽ መቼም እስከቆረጥ ሲቆረጥ ደውዬ ኢቃማ ቁጥር ሲሰጣት ይከፍቱልኛ። ሲጀመራ አይቆረጥም። ሲጀመራ አይቆረጥም። ማቆረጥ ማለት እኮ እ ማሰብርኩ አይደለም። እንትም አዎ እሱ ነው። በምን አውቀው ነው የሚያቋርጡብኝ እኔ እንጃ እንዴት እንደሆነ አላቅም። እንደወቀሱት የተገዛ ሸሪሃ በእኔ አሁን 10 በሰባት እዛ ሰርቶልሽ ማጣሽ ቤት ስድርሽ የሚቆረጥ ጉድ ነው። ኢሲም ካርድ በጣም ነው፣ በጣም አዘር በጣም በቃ ስልችት ብሎ ነበር። ቁጥር ምን ያደርጋል? በኢትዮጵያ ቁጥር አንድ ዋትስአፑ ከፍቶ በቃ በዛ ብቻ መጠቀም። ደብል ቀይስ፣ ደብል ደብል ደብል ዳታ ምናምን፣ በስልክ እንደዛ ስለነበር በዛ ጉዳይ እንትን፣ አልነበረም ሲቀጥል ስልክ ላይ ያለውን ተደልቶ ስለነበር በኋላ ላይ ኢሜይሌንም ስለማላቀው ስልክ ተሰብሮ ማለት ነው፣ ወድቆብኝ ቆኝ ቆጠረ አምስት ቁጥሩ አሁን ገባኝ። ከበካሱቅ አም ቼኪንግ ኢፍ ኢት ሪሊ ወርክስ ኢስ ኢት ወርክስ ኢፍ ዩ ሜክ ኢት ኮምቦ ራይት አንዱ ቆጥሯል አንዱ አምስት እጥፍ ቆጥሯል። አንዱ መኒ ጋን ሁለት ሺ አምስት መቶ አይደለም አልቆጠረም። ቆጠረም ደብሉ ነው የቆጠረው። ቆጠረው አንዱ ቆጥሮ ቢሆን አት ሊስት ሁለት ሺ አምስት መቶ አንዱ አምስት እጥፍ ከዛ አንዱ ደግሞ አምስት መቶ ሲሆን ሶስት ሺህ ነበር። ስለዚህ ደብሉ ነው የቆጠረው፣ ግላፉ አልቆጠረም። ኮምቦ ስትሰጥበት ነው። ኮምቦ እንደ ሶስት ወይ አምስት ኮምቦ እንትን ማለት ነው ቅድስት ከማንኛውም ሱቅ በቃላ ያለ ፓስፖርትም ሆነ ያለ እቃማ ሲም ካርድ መግዛት ትችላላችሁ። ግን እድል ነው ወይ ወዲያው ይቆረጣል ወይ ደግሞ ረጅም ጊዜ ሊቆይ ሲል፣ እድል ጉዳይ ነው። አሁን ይሄኛው ይሄኛው እንትኔ ማለት ነው በጣም ቆይቶልኛል። ይሄኛው አሁን ያ አሁን ጥዮ የመጣው ለእህቴ ሰጥቻት ይቻል። ግን እኮ ማለት ነው አሁን እኛ ጋር ካታርም ሆነ ዩናይትድ አረብ ኤምሬት በፍጹም በፍጹም ያለ መኖሪያ ፈቃድ ያለ ፓስፖርት ያለ እቃማ ጭራሽ ኢማራትማ በፓስፖርት አይሸጥም። ግዴታ የሀገሪቱ ነዋሪ መሆን አለብሽ። መኖሪያ ፈቃድ ሬዚደንሲ ፐርሚት ሊኖርሽ ይገባል። እዚህ ካታር ግን በፊት አይደለም፣ አሁን እርግጠኛ አይደለሁም። በፊት ግን በፓስፖርት ገዝቻለሁ። አሁን ግን በመኖሪያ ፍቃድ መሰለኝ። ግን ሳውዲ ያለመኖሪያ ፍቃድ ሲም ካርድ መሸጣቸው ጥሩ ነገር ነው ለሌለው እንዲያገኝ። ግን ያለው ሰው ለምን አይገዛላችሁም? እቃማ ያለው ሰው እንዳይቆረጥባቸው አይገዙም። ኃላፊነት ለመሱል በጣም እንትን ይላሉ። ማለት ያው በእርግጥ ልክ ናቸው። በዛ በይጋማ የሆነ ነገር ቢሰሩ በዛ በእንትን በዛ በቁጥሩ ትምብለውት አው ወንጀል እያስነሳቸው ሲቀጥል፣ ደግሞ ሳውዲ አሁን ላይ ሁለት ብቻ ነው በአንድ ባንድ ባላንዲ አንድ ይጋማ አንድ ሰው ማውጣት የሚችለው ሁለት ሲም ካርድ። ድሮ አስር ይቻል ነበር። አሁን ላይ ሁለት ነው የሚቻለው። ሶ አንዱን ለራሱ ያደርጋል ወይ አንዱን ለእህቱ ወይ አንዱን ለሚስቱ ያደርጋል። ለአንቺ ማን ነው የሚያደርግልሽ? አሁን እዚህ አምስት ነው በአንድ ኢማራትም፣ እዚህም አንድ ነው፣ ካታርም፣ ዱባይም አንድ ነው። አንድ ሰው በአንድ መኖሪያ ፈቃድ አምስት ስም ካርድ ብቻ ነው ማውጣት ይችላል። ድሮ እዛ ሳውዲ አስር ነበር፣ አሁን ሁለት አድርገውባቸዋል። ሁለት ደግሞ እንዳልኩሽ ነው ማድረግ ብቻ። አንድ ነው የቀረሽ። ሽናን ተጫውታል። ማአሰላሙ ግን

ጋይስ፣ አሁን አሁን ማለት ነው ትንሽ ከረም ብዬ ላይቪን በደንብ አስለምቼ እንደ በፊቱ ለመመለስ አልጫወትም ብዬ ነበር። በራሴ ቀጠሮ አን የቀጠሮዬ

አቧ ሰጅሎ ተሪን ግን ያደረኩትን ቪዲዮ ተመልከቱ። ወሃጣም ወይ ታባርጉ ጋይስ ፎሎ ያላደረጋችሁኝ የሀቡ ቤተሰቦች ሁላችሁም ፎሎ አድርጉኝ። እስኪ አንድ የዘዣቸው ሃቡ ሁሉ ያላረጋቸው ፎሎ አርጓት ያ 500 ሰው የኔ ቤተሰብ ስትገቢ እኔ ጋር 133 ሺህ ነበርሽ 500 ሰው ፎሎ አርጎሻል 133 ሺህ 500 ገብቻለሁ የኔ ቤተሰብ በጣም ነው ማመሰግናችሁ በጣም እግዚአብሔርም በጣም thank you so much guys thank you so much የኔ ቅኖች የኔ መልካሞች ፍቅር ሆኖ guys ፍቅር ሆኖ መጠቀም ይችላል እና አቤል ምናምን ጧጧ ጌም ስንጮት ከአቢባ ጋር ጌም መጮት በጣም ነው ፎሎ የሚያስገኘው ቤተሰቦቿ ትሪፕ ጋር